ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የመምህራን ተወካዮች ጋር ተወያዩ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ከተለያዩ ዘርፎች ጋር የምናደርገውን ውይይት በመቀጠል ዛሬ ከመላው ኢትዮጵያ ከተውጣጡ መምህራን ጋር ተወያይተናል ብለዋል ውይይቱ የተደረገው ከመምህራን የሚነሱ ጉዳዮችን በማዳመጥ ለእቅድ ስራችን ግብዓት የሚሆኑ ሀሳቦችን ለመውሰድ ነው ሲሉም ገልጸዋል በአፍሪካ የግምገማ ስርዓት ላይ ያተኮረው 25ኛው የአፍሪካ ኤቫሉዌሽን አሶሲሽን ጉባኤ ከሰኔ 9 ጀምሮ በአዲስ አበባ ይካሄዳል። ጉባኤው የአፍሪካ የግምገማ ስርዓት ያለበትን ደረጃ እንዲሁም ከአፍሪካ 2063 አጀንዳ ጋር እየተስማማ የግምገማ ስርዓት እንዲኖር እየተከናወነ ስላለው ስራ ውይይት እንደሚደረግበት ተመልክቷል። ለሶስት ቀናት በሚካሄደው ጉባኤ ላይ ከ40 በላይ ሀገራት ተወካዮችና ከ300 በላይ ተሳታፊዎች ይታደማሉ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በበጀት ዓመቱ 9 ወራት ከቱሪዝም ዘርፍ ከ1.1 ቢሊዮን ብር በላይ ገቢ ተገኘ። ገቢ የተገኘው ክልሉን ከጎበኙ 1373 የውጭና ከ1 ሚሊዮን በላይ የሀገር ውስጥ ጎብኚዎች መሆኑን የክልሉ ባህልና ቱሪዝም ቢሮ ገልጿል። በገበታ ለትውልድና ገበታ ለሀገር ፕሮጀክቶች እንዲሁም በአልሚ ባለሀብቶች የተገነቡ የቱሪስት መዳረሻዎች የክልሉ ቱሪዝምን እንዲነቃቃ ማድረጋቸው ተገልጿል። ሃላላ ኬላና ጨበራ ጩርጩራ የቱሪዝም ማዕከሎች ከፍተኛ ድርሻ እንዳላቸው ለማወቅ ተችሏል።